በስማብ ወወልድ መንፈስ ቅዱስ አህዶ አምላክ አሜን። ውድ የተወከፍ ሚዲያ ተከታታዮቻችን እንደምን ሰነበታችሁ። በዚህ ቻናላችን እንደተለመደው መንፈሳዊ ይዘት ያላቸው መዝሙሮች፣ ስብከቶች፣ አስተማሪ መልእክቶች፣ ትረካዎች፣ ሌሎችም ልዩና ድንቅ የሆኑ መርሃ ግብር የሚቀርብበት ሚዲያ እንደመሆኑ ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንዲሆኑ የደወል ምልክቱን በመጫን አዳዲስ መርሃ ግብሮች ሲለቀቁ እንዲደርሱና ላይክ በማድረግ ለብዙዎች እንዲዳረስ ይተባበሩን ስንል በእግዚአብሔር ስም እንጠይቃለን። ዛሬ ይዘንላችሁ የምንቀርበው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያናችን አርማና ትርጉም ይሆናል። የቤተ ክርስቲያናችን ከፍተኛው መንፈሳዊና አስተዳደራዊ ሕግ አውጭና ወሳኝ አካል ቅዱስ ሲኖዶስ በ2007 ዓ.ም አሻሽሎ ያወጣው ሕገ ቤተ ክርስቲያን የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ስለምጠቀምበት ስለዚሁ ዓርማ አንቀጽ አራት ላይ ደንግጓል። በአርማው በነጭ መደብ ላይ የስንዴ ዛላና የወይን ዘለላ ክበብ ይዞ የሚታየው ትርጉሙ የምህረት የደስታና የነፃነት ዘመን የሆነውን ዘመነ ሥጋዌን መሰረት አድርጎ ነገረ ድህነትን፣ ነገረ መስቀልን፣ ነገረ ማርያምን፣ ተለይኮ መላእክትና ክብረ ቅዱሳን የሚሰብክ ነው። በተለይም ደግሞ የአርማው መሃል ቅዱስ መጽሐፍ ሆኖ ነዋ ወንጌለ መንግሥት የሚል ጽሕፈት በበላዩ ያለበት መሆኑ የቤተ ክርስቲያናችን ሃይማኖት ቀኖናና የተቀደሰ ትውፊት በቅዱስ መጽሐፍት ትምህርት ላይ የተመሰረተ መሆኑን የሚያመለክት ነው። አርማው ክርስቶስን በተዋህዶ አንድ አካል አንድ ባህሪ ብላ የምታምነው ጥንታዊት ሐዋርያዊት፣ በሁሉም ያለች አንዲትና ቅድስት የሆነችው የኢትዮጵያ ኦርቶዶክስ ተዋህዶ ሉዓላዊ ክብር መገለጫና መለያ ነው። አንቀጽ አራት የቤተ ክርስቲያን አርማ የአርማው ቅርጽና ይዘት መደቡ ነጭ፣ ዙሪያው የስንዴ ዛላና የወይን ዘለላ፣ ከላይ ከአናቱ አክሊል፣ ከታች ከግርጌው መሃል ለማሎቱ አናቱ ከአክሊሉ ስር የደረሰና መስቀል ያለበት አርዌ ብርት በግራ ሆኖ በቀኝ እጁ አርዌ ብርት በግራ እጁ ዘንባባ የያዘ መልአክ በቀኝ ሆኖ በግራ እጁ አርዌ ብርት በቀኝ እጁ ዘንባባ የያዘ መልአክ ከአርዌ ብርቱ ስር ነዋ ወንጌለ መንግስት ተብሎ የተጻፈበት ቅዱስ መጽሐፍ ከቅዱስ መጽሐፍ ስር መስቀለኛ የጸ ፊደል ቅርጽን የሚመስል ሁለቱ ጫፎቹ ከመደቡ ወደ ውጪ ወጣ ሰበል የስንዴ ዛላና የወይን ዘለላ በተገናኙበት የዓለም መስል ያለበት ይሆናል። የአርማው ትርጉም መደቡ ነጭ መሆኑ ዘመነ ስጋዊ የምሕረት፣ የደስታና የነፃነት ዘመን መሆኑን ያመለክታል። ዮሐንስ ወንጌል ምዕራፍ 20 ከቁጥር 12፣ የሐዋርያት ሥራ ምዕራፍ 1 ከቁጥር 10። የአርማው ዙሪያ በወይን ዛላና በሰንዴ ዘላ ላይ የተከበበች መሆኑ ምዕመናን በቅዱስ ቁርባን አማካይነት ከእግዚአብሔር ጋር አንድነትን፣ ስርየት ኃጢአትን የዘላለም ህይወትን የሚያገኙ መሆናቸውን ይገልጻል። በዮሐንስ ወንጌል ምዕራፍ 6 ከቁጥር 53 እስከ 58 ማቴዎስ ወንጌል ምዕራፍ 26 ከቁጥር 26 እስከ 29 መዝሙር 4 ከቁጥር 7። በአርማው መሃል ቀጥ ብሎ የቆመ የአርዌ ብርት ምስል በበላዩ ላይ መስቀል ከዚያም ከፍ ብሎ አክሊለ ክህነት አለው። የዚህ ትርጉም ህዝበ እስራኤል አርዌ ብርቱን ባዩ ጊዜ ከእባብ መርዝ እንደላን ሁሉ መስቀል ላይ በተሰቀለ በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ያመኑ ሁሉ በዲያብሎስ ምክንያት ከመጣባቸው ፍዳ ኃጢያት እንዲድኑ መሆናቸውን መስቀሉ የቤተ ክርስቲያን የድኅነት አርማ መሆኑን ያጠይቀ። ዘኍልቍ ምዕራፍ 21 ከቁጥር 8፣ ዮሐንስ ወንጌል ምዕራፍ 3 ከቁጥር 14 አክሊል በሰማያዊ መንግሥት የሚቀዳጁትን አክሊለ ክብር እና ማዕተበ ጽድቅን ያመለክታል። ዘጸአት ምዕራፍ 39 ከቁጥር 30፣ አንደኛ ተሰሎንቄ ምዕራፍ 2 ከቁጥር 19፣ ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 8፣ አንደኛ ጴጥሮስ ምዕራፍ 5 ከቁጥር 14፣ ራእይ ዮሐንስ ምዕራፍ 2 ከቁጥር 10፣ ራእይ ዮሐንስ ምዕራፍ 4 ከቁጥር 14 ላይ የሚገኙ ይሆናል። ሁለት መላእክት የዘንባባ ዘንጣፊና አርዌ ብርቱን ይዘው ይታያሉ። ይህም ዘንባባ በመንፈስ ቅዱስ የሚገኝ መንፈሳዊ ደስታንና ድህነተ ነፍስን ያመለክታል። ቅዱሳን መላእክት የቤተ ክርስቲያን ጠባቂዎችና የመልካም ዜና አብሳሪዎች መሆናቸውን ያሳያል። አርዌ ብርቱን ይዘው መቆማቸው ነገረ መስቀሉን አምኖና ሃይማኖቱን አጽንቶ ይዞ የሚኖር የዘላለም ድህነትን የሚያገኝ መሆኑን ያመለክታል። መዝሙር ምዕራፍ 9 ከቁጥር 11። የሉቃስ ወንጌል ምዕራፍ 13 ከቁጥር 6 እስከ 9። ዕብራውያን ምዕራፍ 1 ከቁጥር 14። የአርማው መሃል ቅዱስ መጽሐፍ ሆኖ ነዋ ወንጌለ መንግስት የሚል ጽሑፍ በበላዩ አለበት። የዚህ ትርጉም የቤተ ክርስቲያናችን ሃይማኖት ቀኖናና ትውፊት በቅዱስ መጽሐፍ ትምህርት ላይ የተመሰረተ መሆኑን ያመለክታል። የማቴዎስ ወንጌል ምዕራፍ 24 ከቁጥር 14። ከቅዱስ መጽሐፉ ግርጌ የሚታየው ሰበን ቅድስት ድንግል ማርያም ስታርግ ለቅዱስ ቶማስ ሐዋርያ የሰጠችውን ሰበን የሚገልጽ ሲሆን ትርኩሙ የቅድስት ድንግል ማርያም ትንሣኤና እርገትን እንደዚሁም የምዕመናን እናት መሆኗን የሚያመለክት ነው። ዮሐንስ ወንጌል ምዕራፍ 19 ከቁጥር 27 የስንዴው ዛላና የወይኑ ዘለላ በተገናኙበት ላይ የሚታየው ክብ ነገር ዓለምን የሚወክል ሆኖ ዓለም በክርስቶስ መዳኑን ያመለክታል። ዮሐንስ ወንጌል ምዕራፍ 3 ከቁጥር 17። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።